ተኑ ቀለሙ ጠ የሚያስቀሩ ቀለማት ወይ ሶስት ናቸው። ማን ማን ናቸው ቢሉ ተጀጣ ናቸው። በሴት ሳድስ ቅጽል ጊዜ ቀለሙ ጠ የሚያስቀሩ ቀለማት ወይ ሶስት ናቸው። ማን ማን ናቸው ቢሉ ተጀጣ ናቸው። የተማስረጃ ሃይማኖት፣ ተአለባቲ ምግባረ ሰናይ፣ ምግባረ ሰናይ ምውትቲ እቲ ለኔ ኃይላል እንጂ ምውት ሳይልም ምውት ሳይልም። ምጉት አይልም። የደ ማስረጃ ወበንተዝግ ህደ ኮነ ይላል እንጂ ህተ አይልም። የጠ ማስረጃ ፍርጥ ውልጥ ይላል እንጂ ውልጥ አይልም።

የእንግዲህ ቀለማቶች አራት ናቸው። ማን ማን ናቸው ቢሉ ፀነከ ገናቸው የማስረጃ የተማስረጃ አጥመቀ ወተጠመቀ ለልከ ይላል እንጂ መንገዱ ይላል እንጂ ሲሆን ይጠብቁ ይላል እንጂ ወኮንነ አይልም። ዳግመኛ ምን ነሰ አመነ ወለ አመነ ባህይለ መስቀሉ ድህነ ይላል እንጂ ድህነ አይልም። የገ ማስረጃ ሰበከ ለነ ልደተ እግዚ ይላል እንጂ በ ደዋሃ ደቅኸ አይንም። በአንቀጥ ዝርዝር ጊዜ ቀለማት ዘናሳታቸውን የሚያላሉ ቀለማቶች የሚያላሉ ቀለማቶች ሶስት ናቸው ማን ማ ናቸው ቢሉ ሀአ ወናቸው። የሀ ማስረጃ ሰብህ ወነ ምረ ትከል ይላል እንጂ ሰብህ ወብሮ አይጠብቅም። ዳግመኛም በግ ይምፃነ አዮ በአእይንት ወነ ጥባይዳው ይላል እንጂ የአ ማስረጃ ወያ ጉሮ ሃበዘትካት መንበሩ ይላል እንጂ ወያ ብሎ ወያ አይጠብቅም። ማስረጃ ረጃ ከመታሰዎ የማስረጃ ኦ ሃናንያ ፎ መላ ሰይጣን ውስተ ልብከ ከመታሰዎ ለመንፈስ ቅዱስ ይላል እንጂ ከመታሰዎ ለመንፈስ ቅዱስ አይጠብቅም። ዳግመኛም

ማድረግ ያደረገ ያደረጉ ያደረገች ያደረጉ መመስ መስተመስ መስተመሳል ላይ የቀጠል መስራይ ምስሪት

ዘግአ ዘጋ ዘጋ ዘረጋ ረሳ ዘርአ ዘራ ወፃ ድለሳ አሸነፈ ወጣ ወጣ ወጋ ወ ዳ ጨረሰ ፈጀ ደረፋ ጮኸ ወ ወቃ መታ ደበደበ ወር ጋረደ ሸፈነ ወራ ጠወረ ከፋ ከፋ ኮር መታ ደበደበ ኮር መታ ደበደበ ውለታ አደረገ ከልአ ከለከለ